ልጅቷን ልጅቷን እንድታስወግዳት እፈልጋለሁ። ምናልሽ አዎ፣ እንድታስወግዳት እፈልጋለሁ። የምን ማስወገድ ነው የምታወራው? ልጅቷን ከነ ነፍሷ ይዘህልኝ እንድትመጣ ነው የምፈልገው እንድታስረክበኝ እፈልጋለሁ። ቆይ ቆይ ቆይ፣ አንዴ ቆይ፣ መልሼ ደውል እልሃለሁ። እስኪዚም በፉጨት ይጠራታል። ሲስተር ሲስተር ፊት ፉጨት ለከፍት እንጂ ለሰው አይደለም ትለዋለች። እሱም ይህ ነው እንዴ ይላታል። እሺ ሲስተር፣ ሰውን ለመርዳት ያለሽ ቁርጠኝነት ውብ ነው። ሆስፒታል ብቻ ያልተገደበ እንደሆነ አውርተሽ ሳይሆን አድርገሽ የምታሳይ ውብ ሰራተኛ ነሽ። ካለትል ጨምር በቂ መስሎ አልታየህም? ኧረ እንደውም እንዳያንስብሽ ብዬ ነው እየተጋነነ አይመስለኝም

ጭንቅላሽ ልለካ አሁ ሚዛኑ አንተ ሆነህ? ኦፍኮርስ ደቀ ሳይንስ ሳይንስም ሆነ በህግ እኔ አልመራም ላትመራ ትሆን ይሆናል። አንተ ምን ነው በግርምት አየሽኝ? ምን ነው ጭንቅላትሽ በግርምት እየመረመረ መሰለሽ? በዚህ በጠወለገ አይነሽ እንኳን ውስጤን የከንፈሬን ከለር መመርመራችም አይ ግን እንዴ የተጸየፍሽ ለምንድን ነው ከአጠገቢ ቁጭ ያልሽው ማማሽ ብዬ ነው እኮ የመጣውት ትላታለች አይ ዠ እንጂ እኮ የጠፋችው አልሞተችም ትላታለች እሷም መልሳ እየሞተ ተስፋ ትላታለች እናትም እኮ እንደወጣ አይቀርም ይመለሳል ተብሎ በተስፋ ይጠበቃል ትላታለች

ስለሚገባሽ ማና የማይመጣን ሰው እኮ የምትብለሽ የምትጠብቂው፣ ማዳርም በመገረም ታያታለች። እሷም እንድት ቀና ከፊት ለፊቷ ቁጭ ብላ ምግቧን እየበላች ፈገግ እያለች ታያታለች። ከነጋ ማለት ከተናን ጀምሮ ምግብ ባፍሻል ዞርም አይደለ ከንፈረሽ ሁሉ ጠውልጓል እኮ። ምናልባት ምን አልባት እራብሽን ለማስታገስ ከጅንግብቺ ማንጎዳጎድ ይኖርብኝ ይሆናል። እንድት እንድትኖሪ ብፈልግ ኑሮ የማደርገው ይህን ነበር። ገባሽ? ለማንም እንዳትናገሪ የሆነ ሚስጥር አለ። የምን ሚስጥር? ቀስ በቀስ እንዲወስድሽ መላከሞትን እረዳዋለሁ። ይህንን እኮ መናገር አይጠበቅብሽ። እንዴት ሁሌም የምታደርጊው የአደባባይ ሚስጥር ነው። ደደብ ተመስኝ ነበር። የማደርገውን ሁሉ በሙሉ የምትረጅኝማ ከሆነ በተስፋ እንደማትወስድብኝ አታስብ። እኔ ልጅ ባክሽ ብታስቢውም ይሁን ማየም አይደንቀኝም ትላለች። ቆይ እኔ ማን ነኝ? እኔና አንቺ እስከዛሬ ተግባብተን አናውቅም ነበር። አሁን ግን እኔና አንቺ መስማማት አለብን። የምን ስምምነት? አንቺ ለመሳደድ፣ እኔ ለማሳደድ። አሁን ደግሞ ጥፍ አድርገዋለሁ። ምንም ይሁን ምንም ግን ቶሎ የሚገለኝ ማድረግ አለብሽ፣ ትላታለች። ራስሽን ማጥፋት ትችያለሽ እኮ። እኔም ደግሞ ለማሳየት ንፉግ እንዳልባል ለምን ራስሽን አታጠፊም? ያው ላንቺ አስቤ ነው። ኢኒዌይስ ስላገኞች ደስ ብሎኛል። ኦኬ። እኔ ግን እኔም ስላገኘሁ እኔም ደስ ብሎኛል የምትኝ መስሎኝ ነበር። እኔ ያው ማስመሰል አልችልበትም። አትሳሳች። እንዴት? ሄሎ ኤርሚ፣ አሎ ማለበት፣ ደህና ነኝ፣ ደህና ነኝ ማለት አልችልም። አባላቴን በሙሉ አሰማርቻለሁ። ይሄን ነገር እንድትነግረኝ አይደለም የምፈልገው። ሀረግ የት ነው ያለችው? እኔ ደግሞ ልነግር የምችለው መሬት የረገጠ እውነት ነው። እሺ፣ የት ነው ያለችው? ምረዳሃለው፣ ዶክተር ዮናስ ራስህን ጠብቅ። ይልና ስልኩን ይዘገዋል። ምን እያደረግክ ነው? በር ላይ ትለዋለች። እኔ ወሬ እንደማልሰማ ታቂ። ያለሽ ተውባክህ። ህይወታችን እየበጠበጥከው ነው ያለኸው፣ ተውባክ። ታይባክሽ ደግሞ ምን አረጌ? ይላታል። እሷም ዞር ተውባክ እኮ እየበላችበት እእጅ የነከሰች ናት። እሷን ተከትለ ከየትም ከየትም ብዬ እመልሳታለሁ። ያልሆነ ነገር ተናግሬያታለሁ፣ አስቀይሜያታለሁ። እኔ ደግሞ እሷን ከየትም ከየትም ብዬ እመልሳታለሁ። የሚሆነው በውለታ ቢስነቷ ረግጣ መሄዷ ነው። እና ምን አድርግ ነው የምትይኝ? ተዋት። አልችልም እኮ ለምን? እኔ የሰበርኩትን እኔው እጠግነዋለሁ። እኔ ልትረጅኝ ከቻልሽ ተረጅኝ። ልረዳህ። ለተረዳኸውም ያመኛል። ተሰሚኛለሽ። ማንም አያስቆመኝም። ውድ ቤተሰቦች፣ ሸር፣ ላይክ አድርጉ።